በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደድና ባፈቀረን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ፣ አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ ዓለም እስከ አጽናፍ ዓለም የከበረና የተመሰገነ ይሁን። እንዲሁም አትለየውምና እናቱ እናታችን መቤታችን ቅዱስ ድንግል ማርያም ስሟ የከበረና የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገነው ይሁንልን። የአለትዩ መርሃ ግብር ተከታታዮች እያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁንልን አሜን። ሁላችሁም ይህን መርሃ ግብር በእምነት የምታደምጡ የምትከታተሉ የቅዱሳኑ በረከት ከእናንተ ጋር ነው። በእውነት ሁላችሁም የአለትዩ ተከታታዮች ቻናሉን ለማገዝ ሁል ጊዜ ሳሰለችሁ ሳብስክራይብ፣ ላይክ፣ ሸር እንዲሁም ሀሳብ አስተያየታችሁን እንድታስቀምጡልን ስል በትህትና እጠይቃለሁ። ከዚህም በተጨማሪ የየዕለቱ ገድላት፣ ስንክሳር ሁል ጊዜ ስለምንለቅ በቻናላችን እየገባችሁ እንድታዩ አሳስባለሁ። አሁን ይህ ሰማዕቱ ቅዱስ ጊዮርጊስ ወርሃዊ መታሰቢያ በዓል እንዲሁም በዚች ዕለት ታስበው የሚውሉ ቅዱሳን ወርሃዊና ዕለታዊ መታሰቢያ በዓላቸውን በሰላም አድረሳችሁ አድረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የሰማዕቱ ቅዱስ ጊዮርጊስ ገድልን በዚህ መልኩ እናሰማለን። ከዚህም በኋላ ከአዲዮ ንጉስ ዱዲያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ አታለልከኝ ለአማልክቱም ልትሰግድ ከርቤና ሉባንጃ ልታጤስ ከኔ ጋራ ቃል ኪዳን ገብተሃል አልነበረምን? ለምን አልሰገድክላቸውም? ቃልህንስ ለምን ለወጥክ ካለው እኔ ባንተ ላይ የወደድኩት ላደርግ ስልጣን እንዳለኝ አታውቅምን? ቅዱስ ጊዮርጊስን መልሰው እኔ የማመልከው አምላኬ ከእጅህ የሚያድነኝ እንደሆነ አውቃለሁ። አፖሎን አምላክ እንደሆነ ካመንክስ ሂድ አምጣ፣ በፊትህ ልስገድለት አለው። ንጉሱም አፖሎንና ኢራቅሊስን ወዴት አገኘዋለሁ የምትሳልቅብኝ ያልሰማሁ ይመስልሃልን? አንተ ኢራቅሊስን እንደቀጠቀጥከው እንደዚሁም ደግሞ ምድርን አዘዝካት፣ አፋንም ከፍታ አፖሎኑን ዋጠችው። ካህናቱም ነግረውኛል። ጊዮርጊሴ፣ እኔም በሕይወቴ እንዳለው ወደዚህ ቦታ እንደወርድ ትወዳለህን? ትፈልጋለህን? አለው ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ እውቀት የሌለ ራሱን ሊያድን ያልቻለውን አምላክህ የሌሎችን ነፍሳት ሊረዳ እንዴት ይቻለዋል? ጌታችንና መድኃኒታችን ኢየሱስ ክርስቶስ ግን በጌትነቱ በሚመጣበት የፍርድ ቀን ምን ታደርግ? ምንስ ሲሆን ንጉሥ ወይ እስኪ ነገረኝ፣ አለው። የሳባ ነገሥታት ታሪካቸው ንጉሥ ድዲያኖስ ይህንን በሰማ ጊዜ እጅግም አፈረ፣ ጽኑ ቁጣን ተቆጣ። ልብሱንም ቀዶ ተነስቶ ንግሥት እለስክንድሪያ ወዳለችበት እልፍኝ ውስጥ ገባ። እለስክንድሪያ ንግሥትን ፊቱን አይታ እንደ ሕፃን ቆረጠችው። ከአዲው ንጉስም ንግስቲቱን ለእስክንድሪያን ከገሊላውያን ወገን ይልቁንም ከዚህ ከጊዮርጊስ ከሚሉት አስማተኛ የተነሳ እኔ ተፈተንኩ እጅግም ተጨነቅኩኝ አላት ንግስቲቱ ለስክንድሪያ ይህንን በሰማት ጊዜ ተነስታ በካሪው ድቢያኖስ ፊት ቆማ አንተ መሳለቂያ የሰውን ስጋ የምትበላ አውሬ ተው የክርስቲያኖች ወገኖችን አትቃወማቸው አምላካቸው አሸናፊ ነው ከሁሉ በላይ የሆነ የማይደፈር ሰማይንና ምድርን የፈጠረ ነው ከአማልክት ሁሉ እርሱ ይበልጣልና፣ እርሱ ይበቀልሃል፣ መንግሥትህን የሚያሳልፍብሃል፣ በልቡናህም ትቢት ያዋርድሃል ብዬ ብዙ ቀን አልነገርኩህምን? ይህንን ሰው እስካሁን ያሰቃየኸው አይበቃምን? ደግነቱን እሳይተ አታምንበትም ወይ? አለችው። ንጉሥ ዱዲያኖስም ንግሥት እለስክንድሪያ ሆይ ወዮልሽ፣ ምን አገኘሽ? ወይንስ ይህ ጊዮርጊስ ስራ ያደረገብሽ? አላት። ንግሥቲቱ እለስክንድሪያም ጌቴ ኢየሱስ ክርስቶስ በተቀደሰችው የቅዱስ ጊዮርጊስ ቃል ጥሪ ቀድሶኛል አለችው። ከአዲው ንጉሥ ከአንደበቷም የክርስቶስን ስም በሰማ ጊዜ እንዲሁ እጅግ ተቆጣ። የራሷን ጸጉር ይዞ እየጎተተ ወደ ሰባው ነገሥታት ወስዶ ከመካከላቸው አቆማት። የሆነውን ሁሉ የተናገረችውን ነገራቸው። አስጨናቂዎች፣ አስፈሪዎች የሆኑ ስቃይን ሁሉ አደረሰባት። ራቁቷንም አድርገው በራት ፀጉሯ እንዲተፈትፏት ንጉሥ ዱዲያኖስ አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ወደ ወደደችው ዘላለማዊ አምላክ ወልደ እግዚአብሔር ጌታችን ኢየሱስ ክርስቶስ ወደ ሰማይ ዓይኖቿን ቀና አደረገችና የተወደደ ቅዱስ ጊዮርጊስንም ባየችው ጊዜ አንተ እውነተኛ ሰማዕት ሆይ፣ በእኔ በጽኑ ስቃይ ውስጥ ነኝና ወደ ገናናው ንጉስ፣ ወደ መሐሪው አምላክ ስለ እኔ እንድትማልድልኝ፣ እንደዚሁም እንድትጸልይልኝ እለምናለሁ፣ እማጸናለሁ አለችው። የሰማዕታት አለቃቸው ቅዱስ ጊዮርጊስም ንግስት ሆይ፣ ከህይወት ባለቤት ጌታ ኢየሱስ ክርስቶስ የማይጠፋውን የህይወት የድላክ ሌላት እንድትቀበይ ጥቂት ታገሻላል። ከዚህም በኋላ የሰባ ነገስታት ንጉሳቸው ከሃዲው ዱድያኖስ ከተሰቀለችበት አውርደው አራት ጎልማሶች ከመሬት በጭንቅ እንዲሁ ሊያነቃቋት የማይችሉትን ታላቁን የወጭት ድንጋይ ከጡቶቻ ላይ እንዲጭኑባት ዳግመኛ ዝፋት አፍልተው እንዲሁም አምጥተው ከጡቶቻ ላይ እንዲያፈሱ አዘዘ። ንግስት እለእስክንድርያ ግን መንፈስ ቅዱስ እያጽናናት ይህንን ሁሉ ሥቃይ ታገሰች። ቅዱስ ጊዮርጊስም ጌታ የምል አድርግ በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌ ሌላ አዝናለሁ። ይህም ልቤን ያመኛል። አንተ መርተኝ ተስፋ ያደረግኩትን ክብር አጥቼ በሰማይ የገነት ስበሮች ይከፈቱልኝ ይሆናለችው። አለችው። ሊቀ ሰማዕታት ቅዱስ ጊዮርጊስም ስለዚህ ነገር አትዘኝ፣ በሃይማኖት ጽኚ እንጂ እነሆ ጥምቀትንስ አግኝተሻል። ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስሙ ብለሽ የፈሰሰው ደም ስለ ጥምቀት ተቆጥሮልሻል። እነሆ ቅዱሳን መላእክትም ሊያጠምቁሽ የሕይወት የድል አክሊልንም ሊያቀዳጁሽ ዘላለማዊ ሰላምን ሊሰጡሽ ይጠብቁሻል አላት። ከሃዲው ንጉሥ ዱዲያኖስ ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮቹም ራሷን ሊቆርጧት ሲወስዱ ንግሥትን ለእስክንድርያ ስለ ስሙ መከራ ወደ ተቀበሉት ፈጣሪ ኢየሱስ ክርስቶስ እስከምትጸልይ ትንሽ ታገሱኝ መለሳለሁ አለቻቸው። መለስ ብላም ቤተ መንግስቷን አይታ ጌታ ኢየሱስ ክርስቶስ ሆይ እነሆ ቤተ መንግስቴን እንደተከፈተ ትቸዋለሁ። ጌታ ኢየሱስ ክርስቶሴ አንተም የመንግሥተ ሰማያትን በር አትዝጋብኝ ወዳንተ አንተ ስመጣም በብሩህ ገጽ ተቀበለኝ እንጂ አቤቱ እኔ ስለ ስምህ በዚህ ዓለም መከራን ተቀብያለሁ፣ ነፍሴንም ተቀበላት። አቤቱ የቸርነትን በር ክፈትልኝ፣ የዘላለም ምስጋና ላንተ ይሁን አሜን። ብላም ጸለየች። መግስቲቱ እለ እስክንድርያ ይህንን ከተናገረች በኋላ ከከተማ ውጭ አውጥተው በወርሃ ሚያዝያ አስራ አምስት ቀን አንገቷን ቆረጧት። የሕይወት ድል አክሊልም ተቀበለች፣ ስለ አጣን እየማለደች ወደ ገነት ገባች። ስለ ኃላፊው መንግስት ፈንታም በክብርና በብዙ ደስታ መንግስተ ሰማያትን ወረሰች። ንግስቲቱ ለእስክንድርያ ሰማዕትነቷን ከፈጸመች በኋላ ሰብአዊ ነገስታት ተሰብስበው ሊቀ ሰባታት ቅዱስ ጊዮርጊስን ንግሥቲቱን ራሷ እስክትቆረጥ እንዲሁም በአስማትህ እንዲያፈዘዝካት ስላጠፋሃት እንዳስ በጽኑ አስጨናቂ ቅጣት አሁን እንዳትቀጣ ላማልክቱ ሰው አሉት። ከሰብአዊ ነገስታት መካከል አንዱ ንጉሥ መግነቲዮስም ለንጉሥ ዱዲያኖት ጊዮርጊስን ትገድለው ዘንድ እኔ የምነግርህን ስማኝ። ባትሰማይ ግን ሀገሪቱ ሁሉ በአስማቱ ትመላለች አለው። ያን ጊዜ ሰብአው ነገስታት ተቀምጠው የተወደደ ንዑድ ክቡር ቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ንጉሥ ዱዲያኖስና ባልንጀሮቹ ነገስታት የገሊላዊው ጊዮርጊስን የሰማዕትነቱን ፍጻሜ እንጽፈዋለን። እርሱም አማልክቶቻችን ሊያመልክ ያልወደደ አምልኮ አምልኮትንም የናቀ ነው። እኔ ንጉሥ ዱዲያኖስ፣ ማርቲያኖስ፣ አሃልዲያኖስ፣ አህርጌያኖስ ፈርሚጥስ፣ የግብጽ ንጉስ ዓለምን ሁሉ የምገዛ እኔ ሰባ ነገስታት ከእኔ ጋር ያሉ የገሊላዊ ጊዮርጊስን ራስ በተሳለ ሰይፍ እንዲቆረጥ እዘዘን። ህዝቡ ሁሉ ይህንን ይወቁ፣ እኛ ከደሙ ንጹነን ብለው ጻፉ። ያን ጊዜ የከሃዲው ንጉስ ዱድያኖስ ወታደሮች ተሰበሰቡ። ሀያል መስተጋድል ቅዱስ ጊዮርጊስን በአፉ ልጓም አስገብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማ ውጭም ይዘውት ወጡ። ህብረትም ወደ ተሰራቸው ወደ ሀገሪቱ በርን በደረሰ ጊዜ አንድ እግሩን ውስጥ አንድ እግሩንም ውጭ ሳለ የያዙት ጭፍሮች ወንድሞች ሆይ እለምናችኋለሁ ስለነዚህ ካዲያን ነገስታት ወደ አምላኬ ጥቂት ተጸልይ ዘንድም አንድ ጊዜ ተውኝ እነዚህ መናፍቃን ነገስታት ሲያሰቃዩኝ ሰባት ዓመት እንደሆነኝ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላችሁ ይገባኛል አላቸው። ጭፍሮቹም እንዲጸልይ ፈቀዱለት። ነገስታቱ ግን በኖድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉ ነበርና ያን ጊዜ የሀይ ያልነውድ ክቡር አምላክ አማልክት እግዚአብሔር ወዳጅ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በነቢዩ ኤልያስ ዘመን እሳት ያወረድ አለቆችንም ሁሉ ከነሰራዊቶቻቸው የቀጣ ጌታ ኢየሱስ ክርስቶስ እሳትን ከሰማይ ላክ፣ ለዚህን ከአዲያን ነገሥታት ቅጣቸው፣ በዙሪያም ከቧቸው ያሉትን ጣዖታትን ካህናትን ከእነርሱ ጋር ቅጣቸው፣ ከእነርሱ አንድስ እንኳን አታስቀር፣ ምስጋና ላንተ ይሁን ለዘላለሙ አሜን፣ ብሎ አምላኩ እግዚአብሔርን ለመነው። ያን ጊዜ ታላቅ ድምፅ ተሰማ። እሳትም ከሰማይ ወረደ። በዱድያኖስ እጅ የሚጠጣው ጽዋ ተይዛ ሳለችም ሳትጠጣ ሰባው ነገሥታትና ሰራዊቱን ሁሉ አቃጠላቸው። እሳት የበላቸው ሰዎች እንዲሁ ቁጥራቸው አምስት መቶ ሺህ ሀምሳ አምስት ሆነ። ከቅዱስ ጊዮርጊስ ጋር ያሉ ወታደሮች ግን ራሱ እስኪቆርጥ ድረስ ይህንን አላወቁም ነበርና ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ የሚቆረጥበትንም ጊዜ እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህ በኋላ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ በጉልበቱ ተንበርክኮ፣ ጌታዬ ፈጣሪ ሰውነቴን ደስ አሰኝታልና ከፍ ከፍ አድርጋታል። ጌታዬ ኢየሱስ ክርስቶስ አባት፣ እኔ ባሪያ ጊዮርጊስ ዛሬ ስማኝ፣ ስለ እግዚአብሔር መንግስት መከራ ስቀበል እነሆ ሰባት ዓመት ኖር ያለውና በበጎ ሰዓት ወደ አንተ ተቀበለኝ እነሆ ሩጫዬን በፈጸምኩ ጊዜ ስጋዬንም ሊካፈሉ የሚሹ ብዙ ሰዎችም አሉ። አቤቱ ለሰው ሁሉ እንድትበቃ እንዲሁ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁን ምስል የተቀጠቀጠ ጠባዩ የከፋውን ንጉሥ ናቡከደነፆር ከሰው የለየኸው ሰባት ዓመት እስኪያልፍበት እውነት ፈራጅ ሁሉ እስከሚያውቅ ከአራዊት ጋር ይኖር። አቤቱ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረታት የፈጠርክ ፈጣሪ ከዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረት ሁሉ ደህንነት ይደረግለት ዘንድ ለስሜ ሞገስን ስጥ። ህልምም አለሙ የደነገጠ ሁሉ ባሪያ ጊዮርጊስን እንዲሁ ቢያስብ ክፉ ያግኘው። ጌታዬ ኢየሱስ ክርስቶስ ልመኔን ስማኝ፣ ስለ ስሜም ሞገስን ለስጋዬ ፈውስ ስጥ። ስጋዬንም ወደ መኳንንትና ነገሥታት የወሰድከውን እንዲሁ በጭንቅ በድንጋጤ በመከራ ሁሉ ስሜንም ጠርተ ቢለምኑ እንዲሁ ስማቸው የሚያስደነግጥ ጽኑ አዜባዊ ነፋስም ቢሆን እንኳን በጽኑ ሃይማኖት ስሜም ቢጠሩ ራራላቸው፣ ይቅርም ብላቸው ለሀገሩ ሁሉ የእረፍት ምህረት ስናምስጥ ሁሉንም የፈጠርክ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ባሪያ ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለስጋዬ ለስሜ ጸጋ ስጥ። አቤቱ ስሜንም ለሚያስቡ ሁሉ አንተ ረዳት ሁነው ከክፉ ነገርም ሁሉ ታደገው። አቤቱ ለስሜ ሞገስን ስጥ። ያረፍኩባትን እለት የሚያስቡበት ሁሉ ከመከራ ክፉ ህመም ጠብቃቸው። ፍጡራን እንደሆኑ አስበህ ኃጢአታቸውን ይቅርበላቸው እንጂ አታስብባቸው። ይልቁንም ስራቸውን አንተ ታውቃለህ የሚያሳስታቸውንም ከእግራቸው በታች ጣልላቸው፣ በደላቸውን አትቁጠርባቸው። ጌቴና አምላክ ኢየሱስ ክርስቶስ በባህርና በይብስ ስለሚሄዱ ሰዎች ማልደሃለሁ። ነፋስን ቢነሳ መከራም ቢያገኛቸው ስሜን ቢጠሩ አቤቱ ጌቴ ኢየሱስ ክርስቶሴ ከቸራ አባት አባተ እግዚአብሔር አብና ከማያዊ እግዚአብሔር መንፈስ ቅዱስ ጋር እሱን ምስጋና ይግባ በየጊዜው በየዕለቱ እስከ ዘላለም ድረስ አሜን። ጸሎቱና በረከቱ ለዘላለሙ ደግሞ ከሁላችን ሕዝበ ክርስቲያን ጋር ይሁንና ከሰማዕታት ገባሬ ታምራት ሐያል መስተጋድል ቅዱስ ጊዮርጊስ ያደረገው ታምሪ ነው። ከሀገረ ብባ ሰዎች አንድ አረማዊ ሰው ነበረ። መስገዳቸውንና በምድር አልህዛዝ እንዲሆን ማትሪብ ሀገረ ነቢይ መቃብሬ ጎበኝ ዘንድም ሄደ። ጎብኝነቱንም ከፈጸመ በኋላ ከጓደኞቹ ጋር ወደ ሀገሩ ተመልሶ እየሄደ ሳለ ወደ ኋላ ዘግይቶ ሆኖረ ብቻውንም ስለቀረ መሪር ለቅሶን አለቀሰ። ምድሪቱን በጣም በረሃናትና ዛፍ ወይንም ውሃ አልተገኘባትም። እንዲሁም የዘላን ወይንም የሽፍታ መኖሪያ ነበረች እና በዚያችም ሰዓት ከሰማይ ታይቶ ቅዱስ ጊዮርጊስ በነጭ ፈረስ ተቀምጦ መጥቶ አስቀምጦ ወሰደው። ከዚያም ወደ ሀገሩ ቢባም ምንዳይ ንጥቅ ሻ ፈጥኖ አደረሰው። ወደ ነቢዩ ቢማልድና ወደ ጓደኞቹ ቢጮህም ለእርዳታ ማንም እንዳልደረሰለትም። በዚያን ጊዜ ፍጡነ ረድኤት ሲሉኝ ስምህን የምሰማው ጊዮርጊስ ወይ እርዳኝ እያለ በሚጮህበት ሰዓት ፈጥኖ ደራሹ አያሉ ሰማዕት ቅዱስ ጊዮርጊስ መጥቶ ከከተማ ውጭ ባለ ሀገር የሰሪን ዛፍ በበዛበት ቦታ አድርሶት እንዲሁ ተሰወረ። የመጣበትንም ጎዳና ሶስት ወር ያክል የሚያስኬድ ነውና፣ ሰውየውም ይህንን በተመለከተ ጊዜ እንደ ሕልም አእምሮውን ሊያውቀው ተነስቶ ተጉዞ ወደ ሀገሩን ገባ። የሀገሩ ሰዎችም ሌሎች ሰዎች ወይም ጓደኞች ከመምጣታቸው በፊት ከዚህ ከሩቅ ሀገር እንዲህ ማናደረሰ በማለት እየተደነቁ ጠየቁት። እርሱም ቅዱስ ጊዮርጊስ ያደረገለትን ሁሉ ነገራቸው። ከነገሩም የተነሳ ፈጽማ አደነቁ። እርሱም ከሸክላ የተሰራች የሰጎን እንቁላል የምትመስል ሸክላ ከአረብ ሀገር ይዞ መጥቶ ነበር። ይህችንም እንቁላል የመሰለ ሸክላ ወደ ቅዱስ ጊዮርጊስ ቤተ ክርስቲያን ይዞ ሄዶ ለኤጲስቆጶሱ ሰጠው። አያሉ ሰማይ ሊቀ ሰማዕታት ቅዱስ ጊዮርጊስ ያደረገለትን እርዳታ ከሩቅ ሀገር እንዳይነጥቅሻ እንዴት ፈጥኖ እንዳመጣው እስከ መጨረሻው ለዚህም ታምር መታሰቢያ ሁኖ ይኖር ዘንድ ያን የሸክላ ስራ እንዲሁም በቤተ ክርስቲያኑ ያኖሩ ዘንድ ለመነው። ኤጲስቆጶሱም በቅዱስ ጊዮርጊስ ስለ አንጻር ታላቅ ቅዱሳን መጽሀፍት በሚነበቡባት ቦታ ላይ አኖረው። እኔም የዚህ ታምር ጸሐፊ ወደ ቤተ ክርስቲያን በገባው ጊዜ ያችን ሸክላ በአረፍተ ቤተ ክርስቲያኑ ላይ ተሰቅላማየኋል ኤጲስቆጶሱንም ጠርቼ ይች ክብ ሸክላ አረማውያን ከሚሰግዱበት አውጥተው ነው እንጂ በዚህ ሀገር ሁሉ አትሰራም በማለት በቤተ ክርስቲያን ውስጥ እንዴት ይች ሸክላ ክብ ሆና ሰቀላችኋት? አልሁት። እርሱም ባረማው ውስጥ ድንቅ ታምር ያሳየ ሊቀ ሰማዕታት ቅዱስ ጊዮርጊስ በሰውየው ላይ ያደረገውን ታምር ከምድር ከመድር አልሃዛ በነጭ ፈረስ እንዴት እንዳመጣው የሞትም እንዳዳ ነው። ይህንን እንቁላል መሰል ሸክላ ለዚህ ታምር መታሰቢያ እንዲሆን በቤተ ክርስቲያኑ አኖርናት ብሎ ነገረኝ። እኔም ይህን በሰማው ጊዜ በሁላቸው ቅዱስ ላይ አድሮ ድንቅ ስራን የሚገልጽ እግዚአብሔርን አመሰገንኩ። የተወደደ ፍጡነ ረድኤት ሊቀ ሰማዕታት ገባሬ ታምር ቅዱስ ጊዮርጊስ በረከቱ ረዴቱ፣ ከሁላችን ጋር ይሁን ለዘላለም አሜን። ልመናው በረከቱ አማላጅነቱ ለዘላለሙ በእውነት ከሁላችን ጋር ይሁንና ቅዱስ ጊዮርጊስ ያደረገው ታምሪ ነው። ወዳጆች ሆይ ብባ በምትባል ሀገር በጦርነት ጊዜ የቅዱስ ጊዮርጊስ ስዕል ያደረገው ታምርን ስሙ። ቤተ ክርስቲያን በተሰራች ጊዜ ካህን እንዲሁ ሾመላቸው። እሱም በሞተ ጊዜ ልጁን ካህን አድርገው በዚች ቤተ ክርስቲያን ሾሙላት። ሟቹም ካህን ከመሞቱ በፊት የሊቀ ሰማሪታት ቅዱስ ጊዮርጊስ ስጋው በስውር ተቀምጦ ያለበትን ቦታ ቀጥሎ ለሚሾመው ማሳየት ነበረበት። ይህም እንደዚሁ ከትውልድ ወደ ትውልድ ይተላለፍ ነበርና ይስሐቅ የተባለ ሰው ሲመተ ክህነት በተሾመ ጊዜ አንድ ልጅ ወሎ ስሙን ዮሐንስ ብሎ ሰይመው እንደተለመደው የሊቀ ሰማሪታት ቅዱስ ጊዮርጊስን ስጋው በስውር ያለበትን ቦታ አሳየው። ከዚህም በኋላ የዮሐንስ አባት ይስሐቅ ከዚህ ዓለም በሞት ተለየ። ልጁ ዮሐንስ ደግሞ ልጅ በተወለደለት ጊዜ በሰማዕቱ ስም ጊዮርጊስ ብሎ ሰየመው። ልጁ ጊዮርጊስ አድጎ በጎለመሰ ጊዜ በድንገት በበሽታ ታሞ ሞተ። ዮሐንስም ልጁ ጊዮርጊስ እንደሞተበት አይቶ አእምሮውን አጣ፣ በርኑንም ተሸከመ። ሄዶም በቤተ ክርስቲያኑ ፊት ለፊት አስተኛው። ታቦተ ሕጉ ካለበት ቤተ መቅደስ ገብቶ በምስራቅ በኩል ባለው እምነት ትንሽ ፈንቅላ አድርጎ የሊቀ ሰማዕታት ቅዱስ ጊዮርጊስ ሥጋ ከሚገኝበት ቦታ በታላቅ ቃል ጮኸ አያሉ የእግዚአብሔር ሰማይት ቅዱስ ጊዮርጊስ ሆይ እዘንልኝ፣ እያለ ልጅ የለኝምና ና ከኔ አገልጋይ አገልግሎትን ማን ይረከባት? በዚህም የክህነት አገልግሎት ሌላ ሰው ሊተካ አይችልምና በማለት ከሊቀ ሰማዕታት ቅዱስ ጊዮርጊስ መቃብር ላይ ያመጣውን እምነት ከልጁ በርን ላይ አደረገበት። በዚያን ጊዜ ቀላል የነፋስ ሽታው ድምፅ ተነስቶ በልጁ በርን ላይ እፋለበትና ልጁ ከሞት ተነሳ። ከዚህም አባትየው ባህል ያሉ ሰማዕታት ቅዱስ ጊዮርጊስ አማላጅነት እግዚአብሔር ባደረገው ቸርነት እየተደነቀና የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስን እያከበረ ልጁን ይዞ ወደ ቤቱ ሄደ። እኔና አባቴ በዚች ቤተ ክርስቲያን ውስጥ ካለውም የሊቀ ሰማይታት ቅዱስ ጊዮርጊስ ስል የተነሳ እንባረክ ዘንድም ወደ እርሷ ሁሉ ገብተን በጠየቅነው ጊዜ አስቀድሞ የነገርናቸውን ካህናት ወደ ባት ሁሉ አስገባን። ልጁ ሞቶ እንደነበረ የሞተ ልጁን ስጋ በሊቀ ሰማይታት ቅዱስ ጊዮርጊስ ስጋ ላይ ባኖረው ጊዜ ነፍሱ ወደ በርኑ ተመልሳ ልጁ እንደተነሳ ነገረን። እኛም የተወደደ ሊቀ ሰማይታት ቅዱስ ጊዮርጊስን ስጋ ሳይቶን ከእርሱ እንባረግ ዘንድ ለመን ነው። ፈጥኖም በሳጥን ውስጥ የነበረውን የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ስጋውን አመጣልን። ያንንም ሳጥን በከፈት ነው ጊዜ በውስጡ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ ስጋን ሶስት አካላቶችን አግኝተን ከእርሱ ተባረክን። የሰጠንን ይህንን ሳጥን መልሶ ወደ ቤተ ክርስቲያን ውስጥ አግብቶ አኑረው። የተወደዳችሁ ወንድሞች ሆይ በዚች ቤተ ክርስቲያን ያረፈችው የዚች የሰማይቱ የተወደደ የቅዱስ ጊዮርጊስ ሥጋው ያደረገችው ታምር በፍጹም ልባችሁ ተመልክቷት ቃል ዮሐንስ እና ከሞተ በኋላ ሰማይቶ ያስነሳው ልጁ ጊዮርጊስን እኔ አባ ቴዎጦዶስ ባይን አይቻቸዋለሁ። ወደ ኢትዮጵያ በሚሄድበት ጊዜም እንዲሁ ሸሽተውኝ ሁለቱም በህይወት እነዚያን ትቻቸው ሄድኩኝ። ዘውትርም ችላ ሳይል ወደ አምላኩ በመለመን የሚያድናቸው ተስፋ የሚያደርጉትን ፈጥኖ እንዲሁም የሚራዳቸው የተወደደ ንዑድ ክቡር ኮከብ ልውል ኃያል መስተጋድል የከሰማይታት ቅዱስ ጊዮርጊስ ጸሎቱና በረከቱ በየጊዜውና በየሰዓቱ ከሁላችን ህዝበ ክርስቲያን ጋር ይሁን፣ ዛሬም ዘውትርም ለዘላለማ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ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 ሴቶች ሁሉም ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላ ቅዱሶ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታውና ምረቱን ለምኝልን ኃጢአታችን ያስተሰሪልን ዘንድ ዛሬም ዘወትር እስከ ዘላለሙ